በስማአብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። እንኳን በመጋቢት ዘጠኝ ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለሐዋርያው ቅዱስ ኩትን ዓመታዊ የእረፍት በዓል በሰላም አደረሳችሁ አደረሰን። ሐዋርያው ቅዱስ ኩትን ቅዱስ ኩትን በዘመነ ሐዋርያት የነበረ ከሕዛብ ወደ ክርስትና በቅዱስ ጳውሎስ አማካኝነት የተመለሰ በቅዱሳን ሐዋርያት እግር ስር ቁጭ ብሎ ይማር ዘንድ የታደለ በፍጹም ድንግልናው የተመሰገነ ሐዋርያዊ አባት ነው። ይህ ቅዱስ ሚስት ነበረችው፣ ግን በትዳር ውስጥ ሆኖ ድንግልና መጠበቅ እንደሚቻል ያሳየ የሐዲስ ኪዳን ሰው ነው። ቅዱስ ኩተን በንጽህናው በአገልግሎቱና በጣዕም ስብከቱ በሐዋርያትና ምእመናንም ዘንድ ተወዳጅ ነበር። ለብዙ ዘመናት በወንጌል አገልግሎት ኑሮ በዚች ቀን በመልካም ሽምግልና አርፏል። ፈጣሪ ከበረከቱ ያድለን። በመጋቢት ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኩትን ሐዋርያ፣ ቅዱስ እንድርያስ ሰማዕት፣ ቅዱስ አውሳቢዎስ ሰማዕት፣ ሁለት ሺህ ሰማዕታት የአባኖብ ማህበር ናቸው። ወራይ በዓላት ደግሞ አባ በርሱማ ሶሪያዊ ለሶራ ለሶሪያ መነኩሳት ሁሉ አባት፣ አቡነ እስትንፋሴ ክርስቶስ ኢትዮጵያዊ፣ 318ቱ ቅዱሳን ሊቃውንት ርቱዐነ ሃይማኖት ዘንቅያ፣ የብሔረ ብፀዋን ጻድቃን፣ አባ መልከጼዴቅ ዘሚዳ ኢትዮጵያዊ፣ ቅዱስ ዘሱም ጻድቅ ዓለም ብፀዋንን ያየ አባት ናቸው። ስለ ድንግልና ያፈረ ሰው ቢኖር የወደደውን ያድርግ። ያገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዳደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁ ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 እስከ 38። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ በባን ካገቡት ይልቅ የደሃይቱን አነስተኛ መማ እንደ ተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታትና ጻድቃን ጥጉሃን፣ መላእክት ፍጹማን እንደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ።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 ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘለዓለሙ አሜን። ወስባት ለእግዚአብሔር ወለ ወላድቱ ድንግል ወለመስቀሉ ክቡር። ይቆየን።